በዛ ላይ እኔ ጋ እኮ ስትመጣ ወይኔ ወይኔ! ግን ክርስቶስን እግዚአብሔር ይቅር ይበላት እመቤቴን። እኔ ቅስሜን ነው የሰበረችው፣ ከብሩ በላይ ቅስሜን ነው የሰበረችው። ውሽዬ ብላ ስንት ቀን እኔ ደግሞ ደግሞ እናት አላት አሉ እኮ እኔ ምን ትለኛለች እናት የለኝም፣ እንዳንቺ ካለ እናት ብላ በድካማ ጎኔ ገብታ እንዲሆኜ እንዲሆኜ ስትራብሬያት አታርቅሼ እኔ ነግሬያት ተረቃቅሰን አጽያተኛ ናት አባቴ እኔ ማርያምን እንደምወዳት ስለምታውቅ ማርያምን ብላ እኮ ነው እኔ ጋር የምትምለው። ማርያምን ማርያምን እያለች ነው የምትምለው እኔ ጋር። አይ እግዚአብሔር የስራዋን ይሰጣታል። እንግዲህ አይቀርም እግዚአብሔር ይፈርዳል። የእኔ ድክመት ማርያም ናት እና ማርያምን ብላ ትምላለች እና ማርያም ከዚህ ጉድ ታውጣኛለች። ለማንኛውም ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት። ልጅሽን እንዴት አምነሽ እሷ ጋር ሳትደርሺው ምንም አልሆነም፣ ግን ልጅሽ እኔ በባለፈው እናንተ የነገራችሁን ቀን አየር ላይ ልጄን ነው ልብሱን አውላ ልቅ ያየሁት ሰውነቱ ማለት ነው። ምንም ምንም መስሩ የለም። ለምን ደነገጥኩ ግን፣ እኔ ሳስበው እንደውም ራርታለኛለች። እኔ መጉዳ ብፈልግ በልጄ ብጎዳኝስ እውነት እና እኔ እንደው ምራር ታልኛለች በገንዘብ ነው ያለፈው። እግዚአብሔር ኑሪ ሲለኝ ልጅ። አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖሮ ምን አባታ ያደርግ ነበር? ራሴን ነው ማጠፋው። አከዳ አይደል? ገንዘብ ሲሆን እና ልጅ ሲሆን ያይ። ስለዚህ ነበር ምንድን ነበር ምትልሽ? ምንድን ነበር ምትልሽ? እስኪ እንዴት ምን አለኝ? ምን አለኝ ትልሽ ነበር ሀብቷ እስከኔ ጋር ካለችኝ ጋር ከተመሳሰለ ኖ አዲስ አበባ ላይ የአርባ ምናምን ሺ ቤት ልሸጥ ነው ብላኛለች። አርባ ሺ ካሬ አደለ? አርባ ሺ ካሬ ሳይሆን አርባ ሺህ ሚሊዮን ነው ሚሊዮን፣ አርባ ሚሊዮን ቤት አርባ ሚሊዮን፣ አርባ ሺ ሳይሆን አርባ ሚሊዮን። እንደዛ ብላኛለች። ግን እኔና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምናለሽ ምናለሽ ብያት አላውቅም፣ እውነት ለመናገር። ግን እሷ ታክሲውን ልከፍት መሆኑን እሱን ነግራኛለች። ምናለች የኛ ታክሲ ለየት የሚያደረገው፣ አለች። ወደ ላይ ነው በሩ የሚከፈተው፣ አለች ላይ እንደ ላምበርጊኒ እዛ በር ላይ ከዛ ምን ትለኛለች፣ እኔ ብሞት አልተውሽም ታያለሽ አለች። ልጆቻችን ካናዳ ይማራሉ አለች። ልጄንም አለን ክርስቶስን ትምህርት ቤት አታስመዝግብ ብላ እራሷ ያልሰራች መንጉዳን ከዘን ካናዳ ይማራሉ። እኔ እናንቺ አለምን እንዙራለን። ይሄ በንትኑ በማስታወቂያው ማለት ነው። እኔ ፕሮሞሽኑ ነው ሞዴል እኔ ወንድ ሞዴል አንቺ ሴቷ ሞዴል እኮ ነሽ ክርስቶስን እና ምን አለች አሜሪካ ግን የምንሄደው እኔ እና እሷ ብቻ እንደሆነ እኔ የነገረችኝ የነገረችኝ እሱ ነው ከዛ ምን አለችኝ አሜሪካ ላይ በ እኔ ክርስቶስን አይምሮዬን ጎዳችኝ የምልህ በዛ ነው መንገድ ላይ እየሄድኩ ትሬዲንግ አደርግ ነበረ አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቻዬን ጋይስ፣ አሜሪካ ገባውላችኋል። አሁን እነዚህ ሰዎች ምን ይሉኛል? እንዴት ሆነ ገባች ይሉኛል ላሉ ብቻዬን ስቃዥ ነበር፣ ክርስቶስን ብቻዬን ስቃዥ አሁን አሜሪካ ገብቼ መሬቷን እስማለሁ። አይ አልስምም፣ አሽቃበጠች ይሉኛል። ቲክታክ ላይ እሄዳለሁ። ለራሚ እንዴት እንደምሆን እያሰብኩ ነበር። ጨርቄን ያስጣለችኝ ክርስቶስን፣ እንዴት እንደሚሆን አሜሪካ ገብቼ አባቴም እኔ እሱ ነው። አሁን ከአይምሮ ያለው ድርንም ወስዳ አሜሪካንም ሳትወስደኝ ስማ ልጄ ራሱ ያኔ አሜሪካን ወስድሻለሁ ያለችኝ ቀን እዚህ ዘልዬ ዘልዬ እናትህ ከአሜሪካ ልትሄድ ነው ስለው ምን እንዳለኝ ታውቃለህ ክርስቶስን ልጄ ታዝቦኝ ማን አንቺማ አሜሪካን ወስድሻለን ልጅሽን ስጪ ቢሉ ትሰጭኛለሽ አለ ልጄ ያንቀን ማለት ነው ኧረ እንዲያትበል ክርስቶስን አልሰጠቅም ብዬ ደነገጥኩ እንዲያውም ወደ ራሴ እንድመለስ ያደረገኝ አሜሪካ አሜሪካ ስል ማለት ነው። ልጅ እንኳን ታዝቡኝ። ኢትዮጵያ አርባ ሚሊዮን የሚሸጥ ቤት ብቻ ነው አለኝ። ያለችሽ ሌላ ቢዝነስ ስ ምናምን፣ ፋፋይ፣ ስለ ቢዝነሷ ነግረሻለች? ቢዝነስ እንዳላት አላውቅም። እሷ ያለችኝ ግን ኢትዮጵያ መሄድ እንደማትፈልግ እና የሆነ ሰዓት ላይ ደግሞ ትግራይ ውስጥ ጦርነት አለ፣ እዚያ የተያዘብኝ ነገር አለ ብላኛለች ብላኛለች። ከዛ ውጭ እኔን የምትሞላኝ በአሜሪካው ነው። ሲጀመር ስለሱ ስንገናኝ እኔ ስለሱን ወዲያው ማነሳ አባትም እኔ ስለ ንብረቷ ምና ትኩራቱም አልሰጠው። አደለዛ ፕሮሞሽን የሰራውላት ቀን ፕሮሞሽን የሰራውላት ቀን እዛ ሁለት ልጆች ከቲክቶክ ለመጀመሪያ ጊዜ ያገኟት የዛን ቀን ነው። አንድ ሁለተኛ ደግሞ ለባህል ነው ሁለት ጊዜ ያገኟት ነው እና ለፕሮሞሽን ልጆቹን እንተኒደን ሄድን። ሳራ አላበሻ ጋር ማለት ነው፣ ስፖንሰር ሳራ አላበሻ የምግባቸውን ስፖንሰር፣ የፀጉራቸውን ደግሞ ማሂ የቢዩቲ ሳሎን ተብሎ ቪዲዮ። ከዛ በኋላ ቁጭ ብለን እየበላን ሳሪ ምናምን በቃ ሁሉም ሰው እየበላ ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ እግዚአብሔር እሱ ሰውዬ ካላስተዋወቅ ምናምን ነገር አለች። ልትተዋወቅ ትፈልጋለች። ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለ ሀብት ናት። ሴትዮ ባለ ሀብት ናት። ልትተዋወቁ ትፈልጋለች። ሰውየው እግዚአብሔር ይረዳው፣ እግዚአብሔር ያገዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ፣ እኛ ያላየነውን አየ መሰለኝ። መጣ ሰላም ማለት ምናምን በቃ ከልጆቼ ጋር የተጫወትኩ ነው ቻው ብሎ ሄደ። እንዴ ምን ያንቀባረዋል? እኮ ልረዳው ነው ምን ምናምን ብላ ተናደደች። እኔ ደግሞ እኔ ምንም እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን። ወልደ ጎርጊስ እኮ ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል አንድ ላይ ሆኖ አይሰሩም እንደ ምናምን አይነት ነገር ነው ሀሳቤ ሁለት ባለ ሀብቶች ለነገሩ ደግሞ መለስ ብዬ ባለ ሀብቶች አይዋደዱም እራስ በራሳቸው ተውኩት ከናድነች ለካ ወልደ ጊዮርጊስን ፕላን አድርጋለፍ ነበር በእኔ አጋጣሚ አግኝተው ገባሽ ሳላራበሻ እዛ ጋራ በዛ ፕሮግራም አግኝታ ልጆቹን ስፖንሰር ቪዲዮ አለው ቪዲዮ ላይ አለ ሳራ ሐላበሻ ጋር ከፀጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን። ካሜራ ላይ መግባት አትወድም። እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ። አይምሮዬን እኮ ደፍነዋለች። በቃ እኮ ሀብታም ነኝ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ። እንደዚህ ጥሬ ስጋ፣ የኢትዮጵያ ከብት ወደ ውጭ ልካለሁ አላለች? ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጎርጊስ ላይ የሆነ ፕላን አርጋበት ነበር። የዛ ጊዜ አሁን ኮ የሚገለጥልኝ እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ በቃ እግዚአብሔር ይባረከው እንጂ፣ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አርጋበት ነበር። ፎር ሾር አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔ ራሱ ከንትና ጋ አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ ጋር እግዚአብሔር አተረፈው እንጂ እሱን ብሩክ ብሩክ ይህንን የሚጽፈው በእርግጠኝነት ባሏ ነው ገባሽ በእኛ ተንተረሰው ሲምፕሊ ማግኘት ያገኛሉ ገባሽ እኔ እኮ ለረዳው ነው አለች ዲሊቨሪ ስንት ሰው የሚረዳ ሰውዬ እኔ ለረዳው ነው እንዲ ምን እንደዚህ ያንቀባሯል ማለት እሱ ደግሞ እግዚአብሔር አይኑን ገልጦለታል የዛ ጊዜ ምናል የእሱ አይ እንደተገለጠ በአካል ተያይተን እኔ ከዛ በኋላ ካወቅኳ ጊዜ ጀምሮ የሆነ ጥሩ ሰው ነው የምትመስለኝ። ታውቃለህ? እና ቲክታከሮች እንዳለ ትግባባለች። የሆነ ባህሪዋ ደስ ይላል። ታውቃለህ? እኔ እናንተ ጌም እየተጫወትን ከሆነ ለእኔ ሰታ ለአንተ ዝም አትልም። የሆነ ደስ የሚል ባህሪያ የለው ያለው ሰው የለም እንደዛንጭና እኔ በህይወቴ ዘመን እኔ በህይወቴ ዘመን እንደሷ አይነት ጥሩ ሰው አይቼ አላቅም። ነበር ያልኩት ቤት ስትመጣ ማለት ነው። እኔና ጓደኛዬ እቺ ሴትዮ ምን አይነት መላእክ ናት እንላለን። ክርስቶስን እንምልክ። በተለይ የሆነ ሰዓት ላይ ነገሮች ተደራርበው ከዛም ከጎኔ ነበረች ስታወራልኝ ምን ስትል መልአክ፣ እውነት መልአክ የሆነ አንዳንድ ሀብታም እኮ የአንተ ቤት መጥቶ ምግብ አይበላም። እንደውም ለመምጣት የሚደብራቸው አሉ አይደል? ውጭ ነው የምትገናኙ። እሷ ግን ቤት ትመጣለች። አይ ምግብ፣ ይሄን ያሉት ትበያለሽ፣ ግን አብረን እንበላለን። ቡና ትጠጣለች፣ ቤታቸው ይሄዳለው። እኔ በጭራሽ ገምቼ ገምቼ አላውቅም እኔ ይሄንን ሁሉ ላይ ላይ ታደርጋለች ብዬ አስቤ ማላቅም። ግን አሁን ደግሞ ሳየው እኔ እንደው ምንም አላደረገችኝም። እግዚአብሔርን እኔ መበቀል ብፈልግ ልጅሽ እኔ ላዝናና አንጪ ብትለኝ እሷ ለእኔ መላእክን ይሰጣታሉ። ልጄንስ ይዛብኝ ብትሄድ ኖሩ ልታሳብደኝ ከዘን ይህን ያህል ብር አንጪ ብትለኝስ ኖሩ ትችል ነበረ። ስለዛ እኔ በልጄ ካልመጣ በእኔ ካልመጣ ሌላውን ሰርቼ እከፍላለሁ። ኖርማል ነው፣ በጣም ኖርማል ነው። ግን እግዚአብሔር የስራዋን ይስጣት። እውነትም እግዚአብሔር ይፈርዳል። ለምን እኔ ቀን ከሌሊት ነው ማረቅስብ? ለምን እኔ ማረቅስባት? ገንዘቡን ወሰደች ብቻ ሳይሆን እንዴት ያንን ሁሉ ክህደት እኔ ላይ ትፈጽማለች? እንዴት እንደዛ ቻለችበት? ምን በድያት ነው ብዬ ነው ማረቅስባት። ክርስቶስን ምን አረጓት? እንደዛ አምኛት እምነት ስለበላች ነው ከምንም በላይ እኔ ግብግብ ያደረገኝ ያንን ሁሉም አንድ ገበታ ላይ መብላት እኮ ማለት ሚኪ በጣም ከባድ ነገር ነው። አንተ አንተችን ነገር ሰተኸኝ ነገ የሆነ ነገር እንትን ቢፈጠር እንኳን እጄ ይብላክ ብልክ እኮ እጄ ይበላካል። ግፍ ነው አይደል? እና እኔ አብረን በልተን ጠጥተን እንዴት ያንን ነገር ልታረግብኝ ቻለች? እውነት እንዴት አስቻላት የምለው ሳስበው ሁላ ቅዠት ትሆንብኛለች አንዳንዴ ግን ሊያስተምረኝ ነው ፈጣሪ ማባረፍኔ አላቅም። ለምን ህይወት ውስጥ ምን እንደገባች አላቅም። ምን ያጀዝበኛለች? ኦሬዲ ኔ ጀዝብ ያለሁ ጅዝብ ብያለሁ። ቀን ተኛለሁ፣ ማታ ተኛለሁ፣ በቁሜ ተኛለሁ፣ ባሱ ሲሄድ ተኛለሁ። ጅዝብ ጅዝብ። እኔ ድሮ ድሮ ድሮ ራሱ እንደዚህ አልጀዘብኩም። ጉዳና ሌ ባለው ስቅም ምን ስል እንዲህ አላጀዘበኝም። ሱስ ነው የሆነችብኝ፣ የሆነ የሚያጀዝብ ሱስ። ክርስቶስን ጅዝብ ብያለሁ። ሰው ሲያወራኝ አንተን ሳይሆን እንትን ምለው በቃ፣ ትንሽ አውርቼ ሄዳለው። ኧረ በስመ አብ! ቀስ ብላ እኮ ነው የምታወራው እ ቀስ እንደዚህ የሆኑ ሁሉን ነገር ቀስ ብላ እኔ አሁን ድምፃውን ላይ ያቃጭልብኛል አንዳንዴ። አወራሯ ቀስ ብላ፣ በቃ ቀስ ሰብሰብ። ከዚህ በኋላ እንደውም ቀስ ብሎ የሚያወራ ሰው በእውነት እኔ በድንጋይ ነው የምፈነክተው ብሎ አንድ ሰው እንዲያወራኝ አልፈልግም። አጠገብኝ ክህደትን እኮ ሺ ዘመን አይቻለሁ። ብዙ ሰዎች በዙሪያዬ ሆነ ማስመጫ በቃ ስምንት

የማነካካት ብቃት አሁን አቢ በቀጥታ ሄዳ ፕሮሞሽን ስሪልኝ ጊፍት ሰታ ፕሮሞሽን ስሪልኝ ማለት ትችል ነበር። በእኔ መታ ጊፍት ራሱ እኮ ቀላል ትሰጣለች እንዴ? በጣም ብዙ ነው የምትሰጠው ጊፍት፣ ብዙ ነው የምትሰጠው ጊፍት እንዲህ አድርጋ አንቺን የአንቺን ገንዘብ አሁን የናቲን ገንዘብ ወደ አንቺ እንዲገባ አሁን ሁሉ ዚዋዚንኬብን አስፈለገ። ቀላ ሌላ ሰው ስፈለ የማነካካት እንደዚ አነካክት አነካክታ ይሄ ፕላኗ ነው በቃ። መጨረሻ ላይ እኛ እዚህ እናብካከዋለን። ጉዳዩ ወደኛ ይመጣል። እሷ ትረሳለች። አሰቡ። ከዛ በኋላ ከላይ አንዳንድ ሰዎችን በገንዘብ እነዚህ ማውራት የሚችል ትገዛለች። ኢትዮጵያ ላይ ያንን ሁሉ ብር ስትበላቸው ፎቶዋን እኮ ተቀባብለው ፖስተው ቢሆን እኮ እና ነበር እኔ፣ እውነት አንድ እንኳን ፎቶን ባይኮ ኖሮ ተርፍ ነበረ እኮ እውነት። ያን ያ ነገር እኮ ነው። በቃ ተርፍ ነበረ። በጣም የመትረፍ ቻንስ ነበረኝ ግን ጋረደብኝ። በቃ ግርድ ዝግጥ መንገዱን እንዳለ። እኔ የሆነ ሳላስበው የሆነ እግዚአብሔርን ያስቀየምኩን ነገር አለ። እሷ ቅጣት ነው የሆነች ይህንን ነው የምለውን፣ ቅጣቴ ናት። ለምን እኔ የሆነ ነገር ሳደርግ እራሱ ከሰው ይልቅ ከእግዚአብሔር ጋር ነው የምማከረው። ክሎዝ ጓደኛ፣ ሁሉ ነገር የእግዚአብሔር ነው ታውቃለህ። የሆነ ስህተት ሰርቻለሁ፣ በቃ የሆነ ቦታ ላይ የሆነ ያጠፋሁት ነገር አለ። በዛ ሊቀጣይ ነው እሷን ያመጣብኝ። ህይወት የለኝም ባልመጣች በቀረች እግዚአብሔር ሁሉን ያደረገ ሁሉን ለበጎ ግን ያልፋል። አይ ይሄ ጊዜም አልፎ የሆነ ቢያንስ እኔ የሆነ ዘሎ አመት ቢሆን እላለሁ። ታውቃለህ ዘሎ ጊዜው ቢያልፍና ይሄን ነገር አልፈነው የለም፣ አለፈ እኮ የዛሬ አመት እኮ እንዲህ ነበረ ብንል እውነት። እኔ አሁን የምፈልገው ያ ነገር ነው። የሆነ ወይ ህልሞና ወይ ወራትን ዘሎ ቶሎ ብሎ አመት ሆኖ ብቻ ከዚህ ውስጥ የሚወጣበት። እኔ ሲያሳስበኝ የነበረው ነገር ልፋፋይ

ኖ የሆነ ልጅ አለ እንጂ አፍሪካዊ ነው ናይጄሪያዊ ነው። እና ቤስት ጓደኛ ነው፣ የትም ነው የሚያደርሰኝ። ምን እንዳልኩት ታውቃለህ? እሱም እንትን ነው የሚሰራው፣ ሊሞዚን ነው የሚሰራው። ቆይ የሆነች ጓደኛ ያለች ታክሲ የኢትዮጵያ ነች፣ ልከፍት አልኩት። ይሄ ካምፓኒ እና የእኛ ካምፓኒ እንዲህ እንዲህ ነው ብሎ ሲነግረኝ፣ እኛ ጋር ትገባለህ ካልኩት፣ ክርስቶስ አሁን በባለው እስካመርና ስለ ከእሱም ላይ የተቀበልኩት ብር ያለ ማለት ነው ደግሞ ብሎኝ ነበር ደጋግሞ እኔ ከስልክ ላይ ብር ትራንስፈር ማድረግ አልችልም፣ እና አድርግልኝ ስለው ተይ ብሎ ደጋግሞ ይነግረኝ ነበር ደጋግሞ። እኔ አልሰማልኩ እንጂ ኧረ እለዋለሁ፣ ኢትዮጵያ ፒፕል ኖ ላይክ ዚስ እለዋለሁ ማለት ነው። ምን አለኝ? እስከ ብዬሽ አልነበረ አለኝ፣ ብትሰሚኝ ኖሮ። እኔ ልሰማው ነው አልሰማውማ። ከዛስ በኋላ አሁን ስነግረው እኔንም ስራ አስትተሽኝ ነበር አለ። አስብ እስቲ እዛ ትገባለክ ብዬው ነበር